ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ሰሞኑን ጠፋ ብለን ከረምን በየቀኑ ስንመጣ እንዳንሰለቻቸው ማለት አንድ ሶስት ቀን እረፍት አድርገን በሰዓቱና በእለቱ ዛሬ ተመልሰናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ ሸር እያደረጋችሁ ላይ ነው በመማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ እንጋብዛለን። በነገራችን ላይ የጠለስ ሚዲያ ሰብስክራይበር ቁጥር እየጨመረ አይደል፣ ቪውም የተወሰነ የመቀነስ ሁኔታ አለ። ስለዚህ ተደራሽነታችን ይጨምር ዘንድ ሰብስክራይብ አድርጉ። ሰብስክራይብ ማድረግ ምንም የሚጠይቀው ወጪ የለም፣ የሚጠይቃችሁ ገንዘብ የለም። ግን እናንተን ወጪ ማያስወጣ ቢሆንም ደግሞ ለፕሮግራሙ አዘጋጆች ትልቅ ጉልበት ነው። የተዘጋጀው ፕሮግራም ሲታይና ሰብስክራይብ ቁጥር ሲጨምር ጉልበት ይሆናል። ስለዚህ ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጎ ፕሮግራማችንንም ላይክ ሸር እያደረጋችሁ ለሌሎች አጋሩ በማለት በቀጥታ ወደ ሎት ፕሮግራም እናልፋለን። የመጀመሪያው ርዕሳችን ብልጽግና እንግዲህ በ2018 ዓ ም ሶስት ነገሮችን አሳካለሁ እያለ ሲጎር ነበረ። በ2018 በወርሃ መስከረም ሶስት ነገሮችን አሳካለሁ እያለ በአክቲቪስቶቹ፣ በሚዲያዎቹ፣ በልሳኖቹ አማካኝነት ሲለፍፍ ነበር። እነዚህም ሶስት ነገሮች አንደኛ የባህር በር ነው። በወርሃ መስከረም ኢትዮጵያ የባህር በር ይኖራታል በወረሃ መስከረም 2018 ዓ.ም የባህር በር ይኖራታል ሲል ነበር። ሁለተኛ የአባይ ግድብ በቀጣይ ዓመት ሙሉ በሙሉ ተጠናቆ በዚህ ክረምት ተመርቆ ማለት ነው ሙሉ በሙሉ ተጠናቆ ኢትዮጵያ ከዛ በኋላ ስለ አባይ ግድብ ግንባታ አታወራም። ካወራችም ስለ ሁለተኛው ስለ ሶስተኛው የግድብ ግንባታ ነው እያሉ ሲወሩ ነበረ። ሶስተኛው ደግሞ በሶማሌ ክልል ተገኝቷል የተባለውን ድፍድፍ ነዳጅ ወይም ጋዝ ነው። እና እሱን ወደ ውጭ ሀገር መላክ ትጀምራለች በማለት ጠቅላይ ሚኒስትሩ በተናገረ ማግስት አክቲቪስቶቹ ወደ ሚዲያ መጥተው በ2018 በወርሃ መስከረም ኢትዮጵያ ጋዛ ምርቷን ወደ ውጭ ሀገር መላክ ትችላለች እያሉ ሶስት ነገር ብልጽግና በ2018 መስከረም ወር ላይ ከኢትዮጵያ መዳፍ ላይ እንደሚያስገባ ሲናገሩ ነበረ ይሁንና አሁን ባለው ተጨባጭ ሁኔታ ሁለቱ ነገር እንደማይሳካ ተረጋግጧል። አንደኛው የባህር በር ነው፣ ሁለተኛው የጋዙ ጉዳይ ነው። ባህር በሩን በተመለከተ እንግዲህ ሰኔ 30 ጦርነት ለመጀመር ታቅዶ ነበረ። ከኤርትራ ጋር ሰኔ 30 ወደ ጦርነት ለመግባትና ባለ በሌለ ኃይል እንግዲህ ሂዩማን ዌቭን በመጠቀም ድሮንና ጀትን በመጠቀም ሰኔ 30 ጦርነቱን ከጀመሩ በኋላ በዚህ ክረምት አሰብን በቁጥጥር ስር እናውላለን ብሎ ብልጽግና አቅዶ ነበር። በዚህም የተነሳ በግዳጅ የሰለጠኑ ወታደሮች የማሰልጠኛ ጣቢያውን ሞልተውት ነበር። በሁሉም ወታደራዊ ማሰልጠኛ ጣቢያዎች ውስጥ በግዳጅ ከአካባቢያቸው ሲታፈሱ የነበሩ ወጣቶች ሞልተውት ነበረ። የጦር መሳሪያ ግዢ ተፈጽሞ ተጠናቆ ነበር ው በምታዩት መልኩ ሁም በደምቢዶሎ በኩል ሲገባ የነበረ የጦር መሳሪያ ነው። በየቀኑ እንደቡር ሲመላለስ ነበረ። ብልጽግና ሁሉንም ነገር አጠናቆ ነበር። የጦር መሳሪያ ግዢ ፈጽሞ ነበር። የግዳጅ ወታደሮችን አሰልጥኖ ነበረ። ሰኔ ሰላሳም ጦርነቱን ለመጀመር አቅዶ ነበር። ይሁንና ግን ያ የታሰበው ጦርነት በአራት ምክንያቶች የተነሳ ሊካሄድ እንደማይችል የደረሰብ መረጃ ያመለክታል። በዚህ ክረምት ማለትም ሰኔ 30 ማለት ከአምስት ቀን በኋላ ማለት ነው፣ ይጀምራል የተባለው ጦርነት በዚህ ክረምት እንዳይካሄድ የሚያደርጉ አራት ነገሮች ተፈጥረዋል ይላል የደረሰው መረጃ። አንደኛ የጦሩ የመፈጸም አቅም የወረደ መሆኑ ነው። እንግዲህ በማሰልጠኛ ጣቢያዎች ሲያሰለጥናቸው የነበሩ ወታደሮችን አፍሶ ወደ ወሎም ወደ ጎንደርም ወደ ጎጃምም አዝምቶ ነበር። ልተሰቀና ሸዋ ላይ ነው እንጂ የተወሰነ እንቅስቃሴ የሌለው ሶስቱ ዞኖች ላይ በርካታ ወታደር አስገብቶ ነበር። እና በጦር ሜዳ ሲፈተሹ ግን ከመተኮስ በፊት ወደኋላ ዙረው የሚያቀጥኑ መሆናቸው ተረጋግጧል። በተለይ ደግሞ ጎጃም ገብቶ የነበረው ኃይል ጠሽ ጠሽ ጠሽ አድርጎ ከተኮሰ በኋላ አጸፋ ሲሰጠው ብርግግ ብሎ ወደ አሁኑ ሲፈርስ ታይተዋል። ስለዚህ የጦሩ ተነሳሽነትም ችሎታውም በአግባቡ አልተገነባም እና የጦሩ የመፈጸም አቅም የወረደ ስለሆነ ይሄ እንደ አንድ ምክንያት ተቀምጧል። በሁለተኝነት የተቀመጠው ምክንያት ደግሞ ህዝባዊ አመጽና የአማጽያን እንቅስቃሴን ከግምት ውስጥ ያስገባ ነው። እንግዲህ አንድ ሀገር ወደ ጦርነት ስትገባ ኢኮኖሚው ላይ የሌለ ጫና ማምጣቱ የሚቀር ጉዳይ አይደለም። ጦርነቱ ኑሮን ያስወድዳል። ከዛም ባለፈ ደግሞ አማጽያን የኢትዮ ጅቡቲ መስመር ዘግተው የኢምፖርት ኤክስፖርት ንግዱን ሊያስቆሙት ይችላሉ። ይህም ደግሞ ህብረተሰቡን ህዝቡን ወደ አመፅ ላይ አስገባው ይችላል። አሁን ኢትዮጵያ ህዝብ የልጉር አቶ መከራውን እየበላ ያለበት ሁኔታ ነው ያለው ተጨማሪ ጦርነት ከተደረገ ደግሞ ይሄ ኑሮ ውድነት የበለጠ ጣሪያ ነቅቶ ህብረተሰቡን ወደ አመፅ ላይ ያስገባው ይችላል። ሌላው የአማጽያን እንቅስቃሴ ነው። የአማጽያን እንቅስቃሴ አማራ ፋኖ የሚባለው ኃይል ሊዳከም ቀርቶ ተቀፍቅፏል የሚል ግምገማ ላይ ብልጽግናዎች ደርሰዋል። ባለፈው እንግዲህ ብርሃኑ ጅላ 90% የሚሆነው ኃይል በተጨባጭ በተጨባጭ ካለ በኋላ በሪፖርት ተደምስቷል ሲል ነበር 90%ቱ። አሁን ላይ ግን ጎጃም ሄደው በዳሞት በተለያዩ አካባቢዎች ተኩስ ለመክፈት ሲሞክሩ፣ ወደ ራያም ዘልቀው አፋብኃን ለመጠም ሲሞክሩ የፋኖ ጦር እንኳን ሊመናመን እንኳን ሊዳክም ቀርቶ ተቀፍቅፎ ጠብቋቸዋል ጠብቋቸዋል። ስለዚህ የአማጽያንም እንቅስቃሴ የሚባለውን ይህ ሊዳከም ቀርቶ ተቀፍቅፏል። ይህም ደግሞ በተጨባጭ የተረጋገጠ ጉዳይ ነው። ስለዚህ አሁን በቀጣይ ወደ ጦርነት ብንገባ፣ አንደኛ ኢኮኖሚውን ጣሪያ አስነክቶ ኑሮውን አስወድዶ ህዝባዊ አመጽ ሊቀሰቀስ ይችላል። ሁለተኛ ደግሞ የአማጽያን እንቅስቃሴ እኛ በምንለው ልክ በምናወረው ልክ ስላልተዳከመ ከኤርትራ ጋር ወደ ጦርነት በገባ እንቅጽበት አጋርነት ፈጥረው ትብብር መስርተው አራት ኪሎ ሊቆጣጠሩ ይችላሉ፣ አማጽያንን የሚል ግምገማ ላይ በመድረሳቸው የተነሳ ከኤርትራ ጋር ያሰቡትን ጦርነት አራዝመውታል፣ ይላል የደረሰ መረጃ። ከዚህ ጋር በተያያዘ እንግዲህ በብልጽግና አክቲቪስቶች ልሳኖች በኩል ህዋት ወይም የትግራይ ኃይሎች ፋኖዎችና ኦነጎች አብሮ ለመስራት እየተነጋገሩ ነው እየተባለ በስፋት ሲነገር ነበር። እስካሁን በተጨባጭ የተጀመረ ንግግር ባይኖርም በብልጽግናዋ ዘንድ ግን እህ ኃይሎች ንግግራቸውን ጨርሰው በቀጣይ በጋራ ወደ አራት ኪሎ ለመምራት በሂደት ላይ እንደሆኑ ነው እየተናገሩ ያሉት። ስለዚህ በዚህ ምክንያት የተነሳ ጦርነቱን አራዝመውታል። ሶስተኛ ግብጽ የደቀነችው ስጋት ነው። ግብጽ እንግዲህ ትናንትናም በውጭ ጉዳ ጠቅላይ ሚኒስትሯ በኩል አንድ መግለጫ አውጥታለች። ቀይ ባህር የማትጎራበት ሀገር ቀይ ባህር ላይ አምጥታ ጦሯን እንድታሰፍር አንፈቅድም፣ ይህ የህሉና ስጋት ያመጣብናል በማለት ተናግረው፣ የግብፅ የውጭ ጉዳይ ሚኒስትሩ ማለት ነው። ሶ ከኤርትራ ጋር ወደ ጦርነት በገባ ቅጽበት ግብፆች ከኤርትራ ጀርባ ተጠልለው ሊመጡ ይችላሉ። ስለዚህ እነሱ ደግሞ የድሮን አቅርቦት እና የመሳሰሉ የቴክኖሎጂ አቅርቦት ከሰጡ ጦርነቱን እንደገመት ነው እንዳሰምነው ላናሸንፍ እንችላለን። የሚል ምክንያት አስቀምጠዋል። አራተኛ አንዳንድ የአውሮፓ ሀገራት ድጋፍ አለመስጠታቸው ይላል የደረሰ መረጃ። አብይ አህመድ ባለፈው በአውሮፓ እየተዘዋወረ ሎቢ ሲያደርግ ነበረ፣ ጦርነቱን በተመለከተ ከኤርትራ ጋር በቀጣይም ስለሚያካሄዱ ጦርነት ግንዛቤ ለመፍጠር ልወረር ነው የሚል ስጋቱን ሲያጋራ ነበረ። ልወር ነው ማለቱን ትቶ ማለት ነው። ከዛ ውጭም ለኤምባሲዎችም በደብዳቤ ያሳወቀበት ሁኔታ አለ። ወያኔና ሻዕቢያ አንድ ላይ ሆነው ሊወጉኝ ነው፣ ስለዚህ እወቁልኝ በማለት ለተለያዩ ኤምባሲዎች አድርሶ ነበረ። የሚፈልገውን ያህል ድጋፍ ባለማግኘቱ የተነሳ በእነዚህ አራት ምክንያቶች የተነሳ አብይ አህመድ ሰኔ 30 አቅዶት የነበረውን ጦርነት አራዝሞታል ይላል የደረሰ መረጃ። በዚህም የተነሳ አስመራንትቶ በአሁኑ ሰዓት ላይ የአብይ አህመድ ጦር ዋሸራ ይገኛል። አሰብንትቶ በግዳንና ቡግና ሰሞኑን ሲታኮስ ነበረ። ጎጃም ላይም እንደዚሁ መጠነ ሰፊ ዘመቻ ከፍቷል። በነገራችን ላይ ከቡግና የመጣ አንድ መረጃ አለ። አርበኛ ደስታ ጽጌ ትባላለች። ይህች የሚተዋት በፎቶ ማለት ነው አርበኛ ደስታ ጽጌ ላስታ አሳምነው ኮር የቡግና ወረዳ ፋኖ ሲቪል መዋቅር የሴቶች ጉዳይ ኃላፊ ሆና እየሰራች ነው ይላል። የጄኔራል አሳምነው ጽጌ እኅት አርበኛ ደስታ ጽጌ የወንድሟን ፈለግ ተከትላ የወንድሟን ህልም ልታሳካ በቡግና ወረዳ ፋኖ ሲቪል መዋቅር ውስጥ የሴቶች ጉዳይ ኃላፊ ሆና እየሰራች ነው ይላል። እና ለእህታችን አድናቆታችንን እንሰጣት ይገባል። በጣም የሚገርም ነው። ዛሬ አማራ ወንድ እንኳን በብዛት ዘምቷል ተብሎ የማይታሰብበት ጊዜ ላይ ትናንት ወንድሟን እኛ የከፈለው ዋጋ ሰው ዛሬ ደግሞ እህቱ የሴቶች ጉዳይ ኃላፊ ሆና በቡግና ወረዳ እያገለገለች ትገኛለች። የሆነ ሆኖ ብልጽግና እንግዲህ ከሰሞኑን ዘመቻ ማዕበል በሚል ስያሜ በወሎ በጎጃምና በጎንደር መጠነ ሰፊ ኃይል ማስገባቱ የሚዘነጋ አይደለም። ይሁንና ግን ያላሰበው አጸፋን አይከተመው በጎጃምም በጎንደርም በወሎም ከፍተኛ የሆነ ጉዳት ነው ያስተናግደው። በወሎ ቡግና ወረዳም ራያዎቻ አካባቢ ተኩለሽና ባይበዋ የሚባል አካባቢ ላይ ተኩስ ከፍቶ እጅግ ከፍተኛ የሆነ ጉዳት አስተናግዷል። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ወይም መኒሊክ ኮር ማለት ነው። እጅግ ከፍተኛ የሆነ ድል ተጎናጽፏል። ከሰሞኑን በተመሳሳይ መልኩ ጎጃምም ያገዛዙ ጦር ዘልቆ በመግባት ንጹሐንና ነብራት ላይ ጉዳት ያደርስም። ያው አማራ ፋኖ ግን ተጸናክሮ አጸፋ በመስጠት ያላሰበውን ጉዳት አስታቅፎ እንደመለሰው በተለያዩ ሚዲያዎች ሲገለጽ ነበረ። ከዚህ ጋር በተያያዘ የደረሰ መረጃ እንደዚህ ይላል። በተደጋጋሚ ያወራውን ውሸት እውነት ብሎ ከተቀበለ በኋላ ተመናምኗል ብሎ ያሰበውን ፋኖ ሊለቅም አፍሶ ያሰለጠነውን ሰራዊት በዘር ወቅት ወደ ጎጃም ምድር ያዘመተው የአብይ አህመድ አገዛዝ ያላሰበው አጋጥሞታል ይላል። ፋኖ ከሚባለው ኃይል መካከል ዘጠና ፐርሰንት የሚሆነውን መተነው የቀረው ኃይል 10 ፐርሰንት ቢሆንነው የሚለውን የብርሃኑን ጁላ ንግግር ከልቡ አምኖ ሰኔ 20ና ሰኔ 21 ቀን ወደ ትርፍ አምራችሁ የጎጃም አማራ ምድር የገባው የአገዛዙ ኃይል ዘመቻው ከሚካሄድበት ስፍራ ሲደርስ ልለቅም ነው የመጣሁት ልለቀም የሚል ጥያቄ ማንሳቱ ተሰምቷል። ከዚህ ጋር በተያያዘ የፋኖ አመራር የሆነው አስረስማረ ዳምጤ እንደተናገረው ይህ ዘመቻ አብይ አህመድ ስልጣን ከያዘ ወዲህ ትላልቅ ኦፕሬሽን አቅደው አሳክተዋል የተባሉ መኮንኖች የተሳተፉበትና የፋኖ አመራር የመምታት ልዩ ኦፕሬሽን ያነገበ ቢሆንም ሆኖም ግን ይህ በታዋቂ መኮንኖች የተመራ ዘመቻ ዋና ዋና መሪውና የሚለቃቀመው ፋኖ አለበት ከሚባለው ስፍራ ሲደርስ ረግፎ አልቋል የተባለው ፋኖ እንዳሸን ተቀፍቅፎና ዘመናዊ ሹተርና ስናይፐር ጭምር ታጥቆ እንደጠበቃቸው የጠለስ ምንጮች ገልጸዋል። እነ ጄኔራል መሐመድ ተሰማንና እነ ብርሃኑ ጁላን ስብከት ያመነውና ከተለያዩ ክፍለ ጦሮች ተውጣቶ የተላከው ጦር ወደ ጎዥጃ ምድር ሲገባ ይሄኛውን ዘመቻ ቀለል አድርጎ ማሰቦ የተነሳ ይህኛው ውጊያ እንደ መለማመጃ ቆጥሮ ስለቀጣው የባህር በር ዘመቻ እያሰበ ነበር። በአስራ አንድ አውደ ውጊያዎች ጦርነት የከፈተው ተብሏል። ወደ ውጊያ ከገቡ በኋላ ግን ቀለል አድርገው ያሰቡት የለቀማ ጦርነት ጠራርጎ የሚያጠፋ መቅሰፍት ሆኖ እንዳገኙት መረጃዎች አመላክተዋል። በተለይ ደግሞ አርበኛ ዝናቡ በመራው የደጋደሞት አውደ ውጊያ አማራ ፋኖ በጎጃም ከፍተኛ ድል መቀዳጀቱ የታወቀ ሲሆን በአንድ ግንባር ብቻም ከሀምሳ በላይ ሲካተም ከሰባ በላይ ደግሞ ቁስለኛና ምርኮኛ መሆኑን የቀረው ደግሞ ወደ ውልሀ መሸሾ የአማራ ፋኖ በጎጃም ገልጿል። ይህንንም ድል ባይኖ ያስተዋለው የጎጃም ገበሬ በክረምቱ መግቢያ ዘር በሚዘራበት ወዝ በሚሞላበት ሳትምጡ ያሏቸው ዝናቡ ዶፍ ጥሎ ጎርፍኖ ፈጃቸው ብሎ መቃኘቱ ተሰምቷል ይላል የደረሰ መረጃ። በዚህም ዘመቻ ላይ የአማራ ፋኖ በወጣ አገዛዙ ኃይል ላይ ከፍተኛ ጉዳት ከማድረሱም በላይ በምርኮ የተንበሻበሸበት ዘመቻ ሆኖ አልፏል። ዛሬም በቋሪት እና በተለያዩ አካባቢዎች ላይ ውጊያ እየተካሄደ ያለበት ሁኔታ ነው ያለው። በተንቀሳቃሽ ምስሎች በፎቶዎች ጭምር መረጃዎች ወጥተዋል፣ ፋኖ የተጎናጸፈውን ድል የሚገልጹ ማለት ነው። የአሳምነው ልጅ ፍታ ያሉ ፍታ እያለ እየሸለለ ይሄንን ቪዲዮ ያያችሁት ይመስለኛል። ዩቲዩብ ላይ አምጥተን ልናጋራው አንችልም። ለፌስቡክም ለትዊተር የሚሆን አይደለም። ቴሌግራም ላይ ግን አጋርተነዋል እና እነዚያ ምስሎች የሚገልጹት አገዛዙ ያላሰበውን ጉዳት ማስተናገዱን እና ፋኖ በድል መንበሻበሹን ነው። እና ያንን ጉዳት ያስተናገደ ኃይል ደግሞ ከኤርትራ ጋር ያሰበውን ጦርነት ቢሰርዘው የሚገርም አይሆንም። ቀጣዩ መረጃችን ወይም ርዕሳችን አፋብኃን ይመለከታል። አፋብኃን በተመለከተ ጥላሁን አበጄ አንድ ውብ አርቲክል አጋርቷል። ደስ እንደማይላችሁ ባውቅም እናገራለሁ ይላል ጥላሁን አበጄ። በሕልውና ትግል ውስጥ ከሁለት በላይ አሰላለፍ የለም፣ ወዳጅ ወይም ጠላት ብቻ ነው ያለው። ታዲያ ከዚህ አንጻር ትግላችን ተገመገመ። የአማራ ህዝብ የህልና አደጋ እንደገጠመው በከተማም ይሁን በጫካ ያለ አማራ ያምናል። ሀብታም ይሁን ድሃ፣ ወንድም ይሁን ሴት፣ ወጣት ይሁን አዛውንት ሁሉም የፋኖን ትግል ይደግፋል በዚህ ከተማመን የ24 ሰዓት ታጋው ኮሾሮ ቆርጥሞ ላስቲክ ወጥሮ ደውፍ እየወረደበት በጓዶቹ መስዋዕትነት ልቡ እየነደደ የመስዋዕትነት ቀኑ ሲጠብቅ ከተሞች አካባቢ ያለው ዳንኪራ ከየት የመጣ ነው ምንስ ተገኝቶ ነው ለዚህስ መፍትሄው ምንድን ነው እኛ የዚህ ትውልድ ምልክቶች ነን የምንል የጥቃቅም መንደር አለቆች ሆነን ለትግሉና ለታጋዩ ሞራል እንኳን ሳንጨነቅ ትናንት በዛኛው ትውልድ ታግሎ ማሸነፍ ያቃታቸው አዛውንቶች ቤተ ሙከራ የምንመስላችሁ እንደምን እየቆጠራችሁን ነው? ከትናንት እስከ ዛሬ በትግል ስም በሚሰበሰብ ገንዘብ ታጋዩን እንደ ቅጥረኛ ነፍሰ ገዳይ ዶላር ወሩሮ አለሙኑ ጋልኝ ከበደና ወረዳ በቅንሹ ምንኝ ከሚለው በሽታ መቼ ነው የምትድኑት? እንደኔ እዚህ ትውልድ ባለ እዳ እንደመሆናችን ቁጭ ብለን ከሰማይ በታች ያሉ ችግሮችን ሁሉ ተነጋግሮ ያንዳንዱ ችግር መፍትሄ ያስቀምጦ ወደ ጎን የምንወረውረውን ጠጠር ጠላት ላይ መሰረፍ ካልተቻለ እንደ ተራራ የቆለለ ወጣት እንደ ጠጠር ለመቁጠር 24 ሰዓት አይፈጭበትም። እንደ ተራራ የቆለለ ወጣት እንደ ጠጠር ለመቁጠር 24 ሰዓት አይፈጭበትም። ለሁሉም ችግሩ ያሳስበው ሰው መፍትሄ የመፈለግ ድርሻ እንዳለብንም ማወቅ አለብን፣ ይላል ጥላሁን አበጄ። በጣም ጠቃሚ ምክር ነው። የጋራን አርበኛ ጥላሁን አበጄ እውነቱን ነው። እውነቱ ነው። አሁን ላይ የጎንዮሽ ትግል ተጧጥፏል። በእውነቱ እኔም ለአንድ ሶስት ቀን ያህል እንድጠፋ ያደረገኝ ይሄ የጎንዮሽ ትግል ነው። ድሞራ ላይ የሚያደርግ ነገር ነው የተከሰ ትናንትና፣ አፋሃድ የተባለ ጸራ ማራ የሆነ ድርጅት በማስረቱ የተነሳ ያ ድርጅት ሲያሰበውን ነገር ከፊት ከፊት እየቀደም ስናጋልጥ ነበር። አፋብኃ ደግሞ ተወልዶ ይመጣ ዘንዳ ቀን በቀን ጉጥጎታ ስናደረግ ነበር እና አፋብኃ ተወልዷል ከተባለ ጊዜ አንስቶ ግን እየታየ ያለው ነገር ደጋፊዎቻቸውን ተስፋ የሚያስቆርጥ ነገር ነው። ደጋፊዎቻቸውን የሚያሳዝን ጉዳይ ነው፣ እየተደረገ ያለው አፋዶች ደግሞ ያንሰራሩበት ሁኔታ ነው ያለው። በደስታ እየፈነጠዙ ነው እየፈነጠዙ ነው። ትናንት ማንነቱ ተለይቶ ማንነቱ ታውቆ ጠብጠርጥሮ ተተንትኖ አንተማ አታስፈልግም ተብሎ የተወረወረው ድርጅት አሁን ላይ አልነገርኳችሁም እያለ መመለስ ጀምሯል መመለስ ጀምሯል። ለዚህ ምክንያቱ ደግሞ የእሱ ጥንካሬ ወይ ደግሞ የአቋም ለውጥ ማድረጉ አማራዊ ድርጅት መሆኑ ወደ አማራዊ መስመር መግባቱ አይደለም። አፋባሃ እንደታሰበው አለመገኘቱ ነው አለመገኘቱ ነው። ባላልጣ ቀለል ብሎ ሲገኝ ይሄኛው የተወገዙ ኃይል አሁን ፈርጠም ብሎ መንቀሳቀስ ጀመረ ማለት ነው። ከዚህ ጋር በተያያዘ የኮሚኒዎች ትግሉ እየተጠናከረ በመምጣቱ የተነሳ የብልጽግና የሳይበር አርሚ የስራ ክፍፍል አድርጎ ወደ ተግባር መግባቱን የደረሰ መረጃ ያመለከታል። ግማሹ የአፋባሃን ሎጎ ፕሮፋይል ፒክቸሩ አድርጎ ግማሹ የአማራ ፋኖው በጎጃምን ሎጎ ፕሮፋይል ፒክቸሩ አድርጎ እኩሉ የአፋብኃ ደጋፊ መስሎ እኩሉ ደግሞ የአማራ ፋኖ በጎጃም ደጋፊ መስሎ እየተንቀሳቀሱ መሆናቸውን የደረሰ መረጃ ያመለክታል። ስለዚህ የአማራ ፋኖ ብሔራዊ ኃይልን ሎጎ ያደረገ ሁሉ የአማራ ፋኖ ብሔራዊ ኃይል ደጋፊ አይምሰላችሁ። የአማራ ፋኖ በጎጃምን ሎጎ ፕሮፋይል ፒክቸሩ ያደረገ ሁሉ የነዘመነ የናስረስ ደጋፊ አይምሰላችሁ። እንዳልኳችሁ የብልጽግና ጦር ከዚህ ባለፈም እነ አስረስ ማረዳም ጤን እነ ማረሸ ፀሐውን እነ ዘመነ ካሴን ፕሮፋይል ፒክቸሩ አድርጓል በሌላ መልኩ ደግሞ እነ ሄኖክ አዲሴን እነ ምሬ ወዳጆን እነ ሀብቴ ውሊን እነ ኢንጂነር ደሳለኝን ፕሮፋይል ፒክቸሩ አድርጓል ተመዳድበዋል ወቅቱም ገምግሞ ነው በነገራችን ላይ ከዳንኤል ክብረት ነው ይሄ ስምሪት የሚሰጣቸው ከነ ኤርሚያስ ለገሰን ይሄ ስምሪት የሚሰጣቸው ከሰሞኑን በአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ መካከል ልዩነት ስለተፈጠረ በድርጅቱ መካከል የተወሰነ ስንጥቃት ስለተፈጠረ ግማሾቻችን የአማራ ፋኖ በጎጃመን ሎጎ ፕሮፋይል ፒክቸር አድርገን፣ ግማሾቻችን የአማራ ፋኖ ብሔራዊ ኃይልን ሎጎ ፕሮፋይል ፒክቸር አድርገን መንቀሳቀስ አለብን የሚል ስምሪት ተሰጥቷቸዋል። ይህንንም ስምሪት ተቀብለው ተግባራዊ ማድረግ ጀምረዋል። ለዛም ነው ሶሻል ሚዲያ ላይ መጠዛጠዙ እርስ በርስ መዘላለፉ ተጠናክሮ የመጣው ተጠናክሮ የሚታየው በነገራችን ላይ አማርኛ የሚናገር ሁሉ አማራ ነኝ ብሎ መከሰት ይችላል። አማርኛ የሚናገር ሁሉ አማራ ነኝ ብሎ ጸረ አማራ እንቅስቃሴ ማድረግ ይችላል። ስለዚህ ሰሞኑን የብልጽግና የዲጂታል አርሚ ይህንን እያደረገ መሆኑን ልነግራችሁ እወዳሉ እና ነገሮችን ረገብ በማድረግ ያስፈልጋል። ጥላሁን አበጄ የሰጠውን ምክር ተግባራዊ ማድረግ ይመከራል። የአፋብሃ ሁኔታ ወይም የወንድሞቻችን ቁጭ ብሎ አለመነጋገር ለአፋሃድ ለፋፍዴን ለብልጽግና ኃይሎች ሰፊ ሰፊ ምቹ ሁኔታ ፈጥሮላቸዋል። ይህን ስናገር እየከፋፈልኩና ይመስላል እኔ ፎርዛት ማተር እስክንድር ነጋ የሚባል ሰውዬ ወደ ጎን እሱን አድርገው አፋትና አፋባዎች የሚከፋይ የሚከፋ ይስዋርዶ አንድ ላይ ቢመጡ ደስ ይለኛል። ለምን ታዋቂውን ስንመለከት በፋድም በአፋባሃም ስር ያለው ፋኖ ነው ፋኖ ነው። የተለየ አላማ የለውም። በአማራነት የተጠቃው ወገን የተጨፈጨፈ ተጠቃ፣ ተዘረፈ ብሎ የዘመተ አይለ ስለዚህ ፍጻሜውም በዛ መልኩ እንደሚጠናቀቅ አምናለሁ። አሁን ሸዋ ላይ ለምሳሌ ሰሞኑን አንዳንድ ሀገሩ የተከስተው ነበር መናገር ተጀምሮ ነበር። የአማራ ፋኖ በሸዋና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መነጋገር ጀምረው ነበረ እና ይሄ ንግግር በተጀመረ ማግስት ደግሞ ንግግሩን የሚያፈርስ ጥቃት ተፈጽሟል። በነገራችን ላይ የሸዋ ጠቅላይ ግዛት እዝ ሱሳይድ እየፈጸመ መሆኑ መዋቅ መቻል አለበት። ትናንት በጸረ አማራነት የተፈረጁ ኃይሎችን በሙሉ ሰብስቦ አምጥቶ አሁን ላይ እንዲፈነጩበት ትግሉ ውስጥ ገብተው እንዲፈተፍቱ ፈቅዶላቸዋል። ስለዚህ የኢየሱስ ኃይል መሆኑ መተዋወቅ አለበት። ቲፎ ዞ ተመናመን አጣው የሚደግፈኝ አጣው ብለ ፀራ ማራ ሁሉ አምጥተህ በሰገሰከው ቁጥር መልሰህ ራስህን ነው የምታስጠቀው፣ ራስህን ነው የምታስፈላው፣ ህዝብን ነው የምታስጠቀው። እና እንግዲህ ሰሞኑን በሁለቱ ኃይሎች መካከል ሸዋ ላይ ባሉ ሁለቱ ኃይሎች መካከል ንግግር መጀመሩ ተሰምቶ ነበር። ይሁንና ያንግግር ንግግር እንደተጀመረ ደግሞ ወደ መግባባት ሳይደርሱ በፊት ጥቃት እንዲከሰት ተደርጎ ንግግሩ እንዲፈርስ የማድረግ ስራ ተሰርቷል። ያ ጥቃት እንዲፈጸም ያደረጉት ደግሞ የጠቅላይ ግዛት እዙ አስርጎ ያስገባቸው ኃይሎች ናቸው፣ ያስገባቸው ኃይሎች ናቸው። እየተኮነነ ያለው ግን የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ነው፣ እየተኮነነ ያለው። እና አፋብኃ አሁን ላይ በእነሱ መካከል ያለችውን ትንሽዬ ስንጥቃት ተጠቅሞ ብዙ ኃይል እየመጣ መሆኑን ማወቅ ያስፈልጋል። ግማሹ በሃይማኖት ስም የተደራጀ ፀረ አማራ ፀረ ሃይማኖት እንቅስቃሴ የሚያደርግ ግን የሃይማኖት ጠበቃ መስሎ የሚንቀሳቀሳይ ትናንት ሰነድ አዘጋጅቶ በአፋብኃ ስም በትኖ ነበረ። በጣም አሳፋሪ የሆነ ሰነድ። እንዴ የአማራ ፋኖ ትግል ማንነትን መሰረት ያደረገ ነው። በማንነቱ ነው እየታገለ ያለው፣ በሃይማኖቱ አይደለም። ጥቃቱ ማንነትንም ሃይማኖትንም መሰረት ያደረገ ሊሆን ይችላል። ስለ ሃይማኖት ካወራን ደግሞ አማራ አዎ በሃይማኖቱ እየተጠቃ ነው። በሃይማኖቱ እያጠቃ ያለው ግን ሙስሊሙ አይደለም በሃይማኖቱ እያጠቃ ያለው ፕሮቴስታንቱ አይደለም በሃይማኖቱ እያጠቃ ያለው ፕሮስፐሪቲ ጎስፔል አራማጅ የሆነው አገዛዝ አይደለም በሃይማኖቱ እያጠቁት ያለው ራሱ ኦርቶዶክስ ውስጥ ያሉ ጳጳሳት ናቸው ጳጳሳቱ ናቸው የራሱ አባቶች የራሱ አገልጋዮች ናቸው ቅደት የፈጸሙባቸው ትናንት አቡነ ጴጥሮስ ከዛ መስመር መለስ ብለው አንድ መግለጫ አውጥተዋል ያህ መግለጫ ጠቃሚ ነው ከዛ ውጭ ግን አናነሽ ቻቤቤን አ0 ግራም ወርቅ የሚሸልም የሚሸልም ጳጳስ የሚሸልም ሲኖዶስ እሱ ነው ጥቃት እየፈጸመበት ያለው አማራ በሃይማኖቱ እየተጠቃ ነው እያጠቃ ያለው ግን ፕሮስፔሪቲ ጎስፔል የእስልምና ተከታይ ወይ ፕሮቴስታንቱ ሳይሆን ራሱ ኦርቶዶክስ ናት እያጠቃችው ያለችው ምንም እንኳን የኦርቶዶክስ የገቢ ምንጭ ዘጠና ፐርሰንት የሚሆነው አማራ ከሚሰጠው ምጽዋት አማራ ከሚሰጠው ስለት የሚገኝ ቢሆንም በዛ ገንዘብ ግን መልሳ ኦርቶዶክስ አማራውን እያጠቃችው ነው ለአዳነች አቤቤ አርባ ግራም ወርቅ መሸለም ማለት የአማራን ገዳዎች አማራን በማንነቱም በሃይማኖቱም ጥቃት የሚያደርሱበትን ገዳዎች እንደመሸለም የሚቆጠር ጎሽ አበጃችሁ ብለው ነው የሸለሙት። አቡነ ማቲያስ ትናንት በትግራዊ ጦርነት ጊዜ እምባቸው ሊቆም አልቻለም ነበረ። በድብቅ ሁሉ ሄደው ለውጭ ጋዜጠኞች ሁሉ መግለጫ እስከመስጠት ደርሰው ነበር። በትግራዊ ጦርነት ጊዜ ማለት ነው። አሁንም የትግራይ ልጆች መከራቸውን እየበሉ ነው። በአዲስ አበባ ንጉድ እየታፈሱ ነው። ትግራዮችን እርስ በርስ ለማታኮስ ጥረት እየተደረገ ነው። ብልጽግና ከኤርትራ ጋር ያሰበውን ጦርነት ቢሰርዝም ከትግራይ ጋር ግን እርስ በርስ ትግራይን ለማገዳደል ጥረት እያደረገ ነው። ብልጽግና ጋር ስትስማማ እንደዛ ነው። አብይ አህመድ ጋር ስትስማማ አጥፋኝ፣ ከፋፍለህ አጥፋኝ ብለህ ነው የምትስማማው። እና ከፕሪቶሪያ ስምምነት በፊትና በኋላ ያለችው ትግራይ ምን ትመስላለች ብላችሁ ብትገመግሙ ከፕሪቶሪያ ስምምነት በኋላ ያለችው ትግራይ ለሁለት ተከፋፍላ እርስ በርስ ስለመተኳኮስ ለመገዳደል ተዘጋጅታ ታገኟታላችሁ ትግራይ ትናንት በጋራ ሆና ስንቱም እንዳልገጠመች ማለት ነው አብይ አህመድን በሯን የዘጋች ጊዜ አብይን አላስገባም ብላ በሯን የዘጋች ጊዜ ትግራይ ብቻዋን ሆና ስንት ጠላት እንዳልተጋፈጠች ሁሉ አሁን ላይ ግን በሯን ከፍታ አብይ አህመድን ስታስገባ እርስ በርስ የመተላለቅ የመጠፋፋት አደጋን አንዣቦታል እና የትግራይ ጥቃት የትግራውን ስጋት አልተቀረፈም አልተቀረፈም። አቡነ ማቲያስ ግን ትናንት በትግራይ ጦርነት ጊዜ እንደዛ ሲያለቅሱ አጋርነታቸውን ሲያሳዩ እንዳልነበሩ፣ ዛሬ አማራ ይሄ ሁሉ ጉርጽ ዶፍ ሲወርድበት እንኳን ድምፅ ሊሆኑ ቀርቶ እንደውም እነ አቡነ አብርሃም እነ አቡነ ጴጥሮስ ከተወገዱ በኋላ አባታችን የስሜን መነቃቃት እየታየባቸው ነው። አባታችን የስሜን መነቃቃት ወደ ስራ መግባባት አዝማሚያ እየታየባቸው ነው። እና ሳዊሮስ ካ ተደራይተው ለአዳነቻ ቤ ሲሸልሙ እያየን ነው። ችግኝ ሲተክሉ እያየን ነው። ችግኝ መትከል ጉዳት የለውም የሚወገዝም ተግባር አይደለም። ግን ብልጽግና ደግሞ ችግኝ ተከላል የሚጠቀመው ለምን ፐርፐዝ እንደሆነ ይታወቃል ይታወቃል። ህዝብ እየተጨፈጨፈ እየተገደለ ባለበት ሁኔታ እኛ ልማት ላይ ነን፣ ልማት ላይ ነው። የኢትዮጵያ ስጋት የእርስ በርስ መጠፋፋት፣ ማንነትን መሰረት ያደረገ ጥቃት ሳይሆን በረሃማነት ነው የሚል መልዕክት ነው እያስተላለፈ ያለው። ሶ እዛ ተጋሪ ሆነው አባቶቻችን እየተንቀሳቀሱ ነው። ስለዚህ አማራ በሃይማኖቱ እየተጠቃ ነው። አዎ የሚያጠቃው ግን የራሱ የሃይማኖት መሪዎች አባቶች ናቸው። ሌላ ማንም አይደለም። እነሱ ከፍተው። እረኛው በጉን ለተኩላ አሳልፎ ከሰጠው ጥፋተኛ ሊባል የሚችለው ተኩላው አይደለም፣ እረኛው ነው። በሩን ከፍቶ በረቱን ከፍቶ ተኩላውን እንዲገባ ካደረገው ጥፋቱ የረኛው ነው። የተኩላው ሰብም ማለት ነው። አባቶቻችንም እያደረጉ ያሉት ይህን ነው። ስለዚህ በአፋብኃ ስም ይሄ በሃይማኖት የሚንቀሳቀስ አደገኛይን በቀጣይ በሰፊው መጣበታለሁ፣ በሰፊው መጣበታለሁ፣ ከነ ማንነታቸው ጭምር፣ የገንዘብ ምንጫቸው ማን እንደሆነ ጭምር፣ አላማቸው፣ መዳረሻቸው ምን መሆኑን ከሚገልጽ መረጃ ጋር በሰፊው መጣበታለሁ ከዛ በፊት ግን ራሳችሁ አውቃችሁ ብትታረሙ ይሻላል። አንዳንዶቻችሁ በሌላ ተግባራችሁ የምንወዳችሁ ስለሆናችሁ እዚህ ጉዳይ ውስጥ ገብታችሁ ከዚህ በላይ መፈትፈት የለባችሁም። ስለዚህ ራሳችሁን ከዚህ የጥፋት ጎዳና ብታወጡ መልካም ነው። አማራ እየታገለ ያለ በማንነቱ ጥቃት እያደረሰበት ያለውን ኃይል በማንነቱ ተደራጅቶ ሙስሊም ክርስቲያን፣ ፕሮቴስታንት ሳይል በፋኖነት ተደራጅቶ እየበከተ ነው። ስለዚህ ጉዳዩ እንደገና ወደ ሃይማኖት ውስጡ በመሸንቀር በእስልምናና በኦርቶዶክስ መካከል ወይም ፋኖን የኦርቶዶክስ ለማድረግ ጥረት ማድረግ ተገቢ አይደለም አይደለምና ልትታረሙ ይገባል ማለት ወዳሉ። ይህም ብዬ ወደ መጨረሻው መረጃ ሲሸጋገር በኢሌሌ ሆቴል እንዲሰባሰቡ ባደረጋቸው ሲቪክ ማህበራትና ና የፖለቲካ ፓርቲዎች በኩል አዲስ አበባ፣ ሐረር፣ ድሬዳዋ፣ ቦሌ ሆራ፣ ሞያሌና መተከል ወደ ኦሮሚያ እንዲካለሉ ጥያቄ ያቀረበውና አንዳንዶቹንም የሀገራዊ ምክክር ኮሚሽን የሚል ስያሜ በተሰጠው የአብይ ተቋም በኩል መልስ እንዲያገኙ አጀንዳ አድርጎ ያቀረበው የውህድድ አገዛዝ የመተከል ዞንን ሙሉ በሙሉ በራሱ ሰዎች እንደሞላው የጠለስ ሚዲያ ምንጮች ገልጸዋል። አማራውን በጦርነት ጸምዶ የአዲስ አበባን ዴሞግራፊ የቀየረው አገዛዝ በተመሳሳይ መልኩ የአባይ ግድብ የተገነባበትን የመተከል ዞንም ምስለኔ የአመራር አስቀምጦ ያለምንም ጫጫታ ሙሉ ለሙሉ ዴሞግራፊውን እንደለወጠው መረጃዎች አመላክተዋል። መካከል ከካካማሽና አሶሳ ማስከተል የምንሻጉል ጎምዝ ክልል ውስጥ ካሉ ሲሆን በዚህም ዞን ከሚገኙ ስድስት ወረዳዎች ማለትም ቡለን ወረዳ፣ ዳንጎር ወረዳ፣ ድባጤ ወረዳ፣ ጉባ ወረዳ፣ ማንዱራና ወንበራ ወረዳ ከሚባሉት ወረዳዎች መካከል ድባጤ ወረዳ፣ ወንበራ ወረዳን፣ ቡለን ወረዳን በኦነግሸኒ የታጣቂም ጭምር እያስወረራቸው መሆኑ ተሰምተዋል። ይህም መረጃ በመታፈኑ የተነሳ የሚዲያዎች አጀንዳ ባይሆንም የዞኑ ነዋሪዎች ግን በሚገርም ፍጥነት እየተስፋፋ የመጣው የነዋሪዎች ልውውጥ ወይም የዲሞግራፊ ለውጥ ስጋት እንደፈጠረባቸውና አደጋ እንዳጃበባቸው ከስፍራው የደረሰን መረጃ ያመለክታል በማለት የዛሬውን ፕሮግራማችንን እንቋጫለን። የጠለስ ሚዲያ ሜምበር እና ሰብስክራይበር በመሆን ስቲከሮችን ማወቅ ከጥሩ ዝግጅታችንን ቻናል ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችን አበረታቱ ብለን የዛሬውን ዝግጅታችንን እንቋጫለን። እናመሰግናለን።